ጤና ስጥልን ተመልካቾቻችን፣ ከአንከር ሚዲያ ዝግጅት ክፍል የአክብሮ ሰላምታችንን እናቀርባለን። በወሎ ባለፈው ሳምንት የተጀመረው የህልውና ተጋድሎ ተጠናክሮ በቀጠለበት በአሁኑ ሰዓት በወልዲያ አካባቢ ያለው ነገር አለየለትም። የአገዛዙ ጦር በከፍተኛ ቁጥር ያለው ሰራዊቱን በወልዲያ አካባቢ አከማችተዋል። ነገር ግን እስካሁን የፋኖም ቀጠናዎችን ማስለቀቅ አልቻለም። የህልውና ተጋድሎ በቀጠለበት በዚህ ወቅት የአገዛዙ ድሮኖች በተለያዩ አካባቢዎች ሰላማዊ ሰዎች ላይ የሚፈጽሙት ድብደባም ተጠናክሮ የቀጠለ መሆኑን መረጃዎች ያሳያሉ። ቢቢሲ እንደዘገበው ከሆነ በሳንቃ በተፈጸመ የድሮን ጥቃት አራት ሰላማዊ ዜጎች ተገድለዋል። በአማራ ፋኖ ህዝባዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ እየተካሄደ ያለውና በበርካታ አካባቢዎች የተስፋፋው ጥቃትም ተጠናክሮ በመቀጠል በዛሬው ዕለት በርካታ ቁልፍ ቦታዎች በቁጥጥር ስር መደረጋቸውን ነው ያገኘነው መረጃ የሚያመለክተው። በሌላ በኩል አገዛዙ ጥቃቱን የፈጸመው የህወሓት ኃይል ነው ምርኮ ይዣለው በሚል ዶክመንተሪ ፊልም እያዘጋጀ እንዳለም ለአንከር ሚዲያም በደረሰ መረጃ ላይ ተመልክቷል። ከህዋት ወደ ሀራ አፋር የገቡ 55 የህዋት ታጣቂዎች በአገዛዙ አማካኝነት በተዘጋጀ አንድ የዶክመንተሪ ፊልም ላይ እንዲሳተፉ እየተደረገ መሆኑም ታውቋል። እኛንን ገብተን ጥቃቱን የፈጸምነው በዚህም ተማርከናል ይላሉ። በዶክመንተሪ ፊልሙ ላይ ምስክርነታቸውን እንዲሰጡ ስክሪፕት ተዘጋጅቶላቸው ያጠኑት የህዋት ታጣቂዎች በአማራ ክልል ያለውን ወቅታዊ ሁኔታ በተለይም ሁለተኛ ሳምንቱን በያዘው የወሎ ጥቃት ላይ በማተኮር አንዳንድ መረጃ ደረጃዎችን ሊያካፍልን የዘውትር ተሳታፊያችን መስመር ላይ ይገኛል። ቆይታ ከሱ ጋር አድርጋለሁ። እንግዲህ በተወሰነ ደረጃ አንዳንድ መረጃዎችን ለማካፈል ሞክሬያለሁ። በአንተ በኩል በዝርዝር የሚቀርቡ እንዳሉ ተስፋ አድርጋለሁ። ወደ አንተ ልለፍ፣ ያሉትን ነገሮች እንድትገልጽልን እድሉን እሰጥሃለሁ። አመሰግናለሁ መሳይ። እንግዲህ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒልክ እዝ ከመስከረም አስራ ሰባት ጀምሮ ከሰሜን ወሎ በመነሳት ወደ ደቡብ ወሎና ምዕራብ ወሎ ጥቃቱን አስፋፍቶ እንደቀጠለና በዚህም በተደረገው በፈጣንና በጣም ድንገተኛ ጥቃት በመከላከያ ሰራዊቱ ላይ በርካታ ወታደራዊ ስትራቴጂክ ቦታዎችን በመልቀቅ በርካታ የሰራዊት በሺዎች የሚቆጠሩ የሰራዊት አባላትን በመደምሰስ እና በእጃቸው በማስገባት ከፍተኛ ድል መጎናጸፋቸውን እና ምናልባትም የማረኩት የጦር መሳሪያ ድሽቃዎች በበርካታ ቁጥር የሚጠቀሱ ሞርተሮች፣ ስናይፐሮች፣ እንዲሁም ጥቁርና መደበኛ ክላሾችን በመማረቅ በርካታ ከተሞችን ተቆጣጥረው በዛሬ ሁለትና በትናንትና ሁለት በተቆጣጠሯቸው ከተሞች ላይ ህዝብን በማረጋጋትና ህዝቡ የወደደውንና የፈቀደውን አስተዳዳሪ እንዲመርጥ በማድረግ ህዝቡን ሰብስበው የአመራር ምርጫ እያደረጉ ይገኛሉ። የሲቪል አስተዳደሩን ለአካባቢ ማህበረሰብ በመስጠት የአካባቢ ማህበረሰብ አካባቢውን በሰላም እንዲያስተዳድር ለማድረግ ከፍተኛ የሆነ ህዝባዊ ውይይት እያደረጉ ነው። እንግዲህ ይሄ በእንዲህ እንዳለ የመከላከያ ሰራዊቱ ደግሞ ከወልዲያን ከተማ ላለማስነጠቅ የፋኖ ኃይሎች እንግዲህ በአስራ ሰባት የወልዲያን ከተማ በግማሽ ተቆጣጥረው ከፍተኛ የሆነ የሰራዊት ድምሰሳ መፈጸማቸው ይታወቃል። በዚሁ ውጊያ አምስቱን የመግቢያ በሮች ከአምስቱ የመግቢያ በሮች ውስጥ አራቱን ዋና ዋና የመግቢያ በሮች በእጃቸው አስገብተው እስከዛሬ ድረስ በቁጥጥራቸው ስር እንደሚገኝና እዛው አፍንጫቸው ስር ላይ መግቢያ በሮች ወልዲያ መግቢያ በሮች በቁጥጥር ስር አድርገው እስካሁን ድረስ በእጃቸው እንደሚገኝ ነው የሚታወቀው። ነገር ግን የመከላከያ ሰራዊቱ ባህራ በኩል አድርጎ ወደ አፋር የሚወስደውን መንገድ ብቻ ተቆጣጥሮ በዛ በኩል ያለ የሌለ ሰራዊቱን ከተለያዩ የሀገሪቱ ክፍሎች ወደ ወልዲያ ከተማ አስገብቶ ሜካናይዝድ፣ አየር ወለድ፣ ኮማንዶ ሪፐብሊካን ጋር ሌሎች ልማይሎች ሚኒሻ አድማበተ ነውን አስገብቶ የወልዲያ ከተማ አጠቃላይ የሰራዊት ማከማቻ መካከል ሆናለች። ነገር ግን በርካታ ቁጥሩ ገብቶልኛል። አሁን መጥቃት ብጀምር ሙሉ በሙሉ እነዚህን የመግና በሮችን አስለቅቄ በኋላ በመንገዱ ካስከፈጡ በኋላ በፋኖ ቁጥጥር ስር ያሉ የወረዳ ከተሞችንና የቀበሌ እና ታዳጊ ከተሞችን እቆጣጠራለሁ ብሎ ጉጃ ከፍቶ ነበረ። በተለይ በዋናነት ከወልዲያ ከተማ ሁለት ዋና ዋና በር የሚባሉትን በጀነቶ ጀነቶ በርና በሳንቃ በር በኩል ለማጥቃት ከፍተኛ እንቅስቃሴ አድርጓል። በዛሬ ሁለት ጠዋት ለአነጋግ ላይ ነው ውጊያው የተጀመረው። በዚህ ውጊያ ምንም ውጤት ሳያመጣ መንገዶችንም እና በሮችንም ማስከፈት ሳይችል፣ እንዲያውም ይባስ ብሎ በጣም በርካታ ሰራዊቱን አስመትቶ ተመልሶ ወደ ከተማው እንደገባ ነው መረጃዎች የሚያመላክቱት። በአጠቃላይ በወልዲያ ከተማ በአንድ መግቢያ በኩል ብቻ እየተመላለሰ ወታደራዊ ስንቆችን በማስገባት ላይ የተጠመደው የመከላከያ ሰራዊቱና አጠቃላይ የአብይ አህመድ ሰራዊት በወልዲያ ከተማ ከፍተ ኛ ትርምስ ውስጥ እንደገባና የከተማውም ሕዝብ አሁን በዛሬው ዕለት ቤቱን ዘግቶ እንደተቀመጠ ፍጹም መረጋጋት እንደሌለና ከፍተኛ ደረጃ ውጊያ ከፍቶ ተሸንፎ የተመለሰ መሆኑ ነው መረጃዎችን የሚያመላክቱት። በሌላ ዜና እንዲሁም በምዕራብ ወሎ ቀጠናዎች ተጠናክሮ በቀጠለው ውጊያ በከለላ ወረዳ ከዚህ በፊት ጃማደጎሎን ለገሄዲን መሀል ሳይንት ወይም ዴንሳ ከተማን መቆጣጠራቸው ከሶስት ቀን በፊት ይታወቃል። በዛሬው ዕለት ደግሞ በከለላ ወረዳ ስር የምትገኘው አጅባርን ከሶስት ቀን በፊት ተቆጣጥረዋል። ዛሬ ደግሞ በክልላ ወረዳ ደገር ከተማን ሙሉ በሙሉ በመቆጣጠር በዛ አካባቢ ተከማችቶ የነበረውን የመከላከያ ሰራዊት ሙሉ በሙሉ በማጥቃት ከሰላሳ በላይ የሰራዊቱን አባላት መግደል ሲችሉ ከአስራ አምስት በላይ የሰራዊቱን አባላት አቁስለው በእጃቸው ማስገባታቸው እና በርካታ ምርኮ ማግኘታቸውን ከነ ትጥቁ አስራ አምስት የሚሆኑ የመከላከያ ሰራዊት አባላት ከነ ሙሉ ትጥቃቸው በውጊያ መማረካቸውን ነው መረጃዎች የሚያመላክቱት። አሁንም ውጊያው በከፍተኛ ደረጃ በተለይ በምዕራብ ወሎ አካባቢ በከፍተኛ ደረጃ ተጠናክሮ እንደቀጠለ ነው መረጃዎች የሚያመላክቱት። በሌላ ዜና የሰንታ አጅባር ከተማ በፋኖ ቁጥጥር ስር መውደቋን ተከትሎ ከበባ ውስጥ የገባው መቅደላ ውስጥ የሚገኘው የአገዛዙ ጦር በአጅባር ወይንም መሳለሚያ ተብሎ በሚጠቀሰው አካባቢ አርጎ ከበባውን ለመስበርና ከከበባው ወጦ ወደ ወገን ጦር ለመቀናቀር ያደረገው ጥለት በሽንፈት እንደተጠናቀቀና የፋኖ ኃይሎች ይዞታቸውን በፍጹም ማስነጠቅ አሳልፈው መስጠት እንዳልቻሉና አሁንም የመከላከያ ሰራዊቱ በሞራልም በአቅምም የመዋጋት ፍላጎትም እንደሌለው እንደሌለውና ነገር ግን ወጦ ከወገን ጦር ጋር ለመቀላቀል ሙከራ ያደረገው የመከላከያ ጦር ወይንም ያገዛዙ ኃይሎች ተመተው መመለሳቸውን አሁን በዚህ ሰዓት ከፍተኛ የሆነ ውጊያ እየተደረገ ነገር ግን በከበባ ውስጥ እንደሚገኙ ነው መረጃዎች የሚያመላክቱት የፋኖ ኃይሎች ደረጃ የምዕራብ ወሎ ቀጠናዎችን አምስትና አራት ወረዳዎችን ሙሉ በሙሉ ተቆጣጥረው ሕዝባዊ አስተዳደር እየመሰረቱ እንደሚገኙ ነው መረጃዎችን የሚያመላክቱት። የመከላከያ ሰራዊቱ ደግሞ በእግረኛ በሜካናይዝድ በሪፐብሊካን ጋር በአየር ወለድ ሰራዊቱ በእግረኛ ሙከራ ያደረገባት በርካታ ውጊያ ቀጠናዎች በሽንፈት የተጠናቀቀ ሲሆን፣ ነገር ግን መከላከያ በአየር ኃይሉ አማካኝነት ፋኖ ኃይሎችን አጠቃሁ በማለት የሜናዎችን በከፍተኛ ደረጃ እየደበደበ ትምህርት ቤቶችን እየደበደበ ቤተክርስቲያናት በጣም ታሪካዊ የሆኑ ቤተክርስቲያናትን በድሮን እየደበደበ እንደሚገኝና ነገር ግን በተደረገው የድሮን ጥቃት በአንድም የፋኖ ኃይል ላይ ሞት አደ ችለት አደለም ጭረት እንዳልደረሰባቸው መረጃዎች እያመላክታሉ። ምስራቁ አማራ ክልል በሰሜን ወሎ፣ በደቡብ ወሎ እና በምዕራብ ወሎ አካባቢ እያደረገ ያለው

ሰባ ለሚሊሻ ለፖሊስ እና ለመከላከያ አባላቱ የምህረት አዋጅ ከማወጩም በተጨማሪ በተቆጣጠራቸው ከተሞች ላይ የህዝባዊ ውይይቶችን እያደረገ እንደሚገኝና በዚህ ለዘጠኝ ቀናት የሚቆይ የምህረት አዋጅ ተፈጽሞ በርካታ የአገዛዙ ጦር እጅ ይሰጣልና ከመከላከያ እዝ ተገገጥቶ ለፋኖ ኃይሎች እጁን ያጠሰብሰብ መሆኑ ነው መረጃዎችም የሚያመላክቱት። እንግዲህ የተቀረቡት መረጃዎች ወቅታዊውን የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዚህ ያለውን ሁኔታ የሚመለከቱ ናቸው። ሌሎች ነገሮችም አሉ። እንደው ቀደም ሲል የነካካቸው አገዛዙ በድሮን ጥቃት የሚፈጸሙትን በተመለከተም ቢቢሲ በስፋት የሆስፒታል ምንጮቹን እንደዚሁም ጥቃት የደረሰባቸውንም ሰዎች አነጋግሮ የዘገበው መረጃ አለም በጣም መነጋገሪያ የሆነ ጉዳይ ነው። በሌላ በኩልም አገዛዙ በቅርቡ አብይ አህመድ ከጀርባው እያሳየ አጥፍቶ ጠፊ የሆኑ ድሮኖችን በብዛት እያመረትን ነው የሚል ነገር አንስተዋል። እነዚህን ድሮኖች ወደ አማራ ክልል በስፋት ማስገባቱ ነው እንግዲህ ሰላማዊ ሰዎችንም አንለይም፣ ማንንም ቢሆን አብሮ ከተደባለቀ አብረን እንመታቸዋለን የሚለው የብርሃኑ ጁላ ቃል ማፈጸም ያለበት ሁኔታ ነው ያለው። ለማንኛውም አንድ ዶክመንተሪ ፊልም እየተዘጋጀ እንዳለ ሰምተናል። ስለዚህ የምታውቀው ነገር አለ? ይሄ ዶክመንተሪ ፊልም በዋናነት የወሎውን ድል ለማንኳሰስ ይሄ ድል የተገኘው በፋኖች ኃይል አይደለም፣ በሌሎች ኃይሎች እጅ ነው የሚል በተለይም ህዋት የራሱን ጦር አስገብቶ የፈጸመው ነው፣ ለዚህም ምርኮኞች አሉኝ በሚል ምርኮኞቹ በሌላ መንገድ ከህዋት ጦር ከድተው ሀራ መሬት ላይ ያረፉ 55 የህዋት ታጣቂዎችን ስክሪፕት አስጠንተው እያዘጋጁ እንዳለ ነው የሰማነው። ምንድን ነው በዚህ አንጻር ያለው ሁኔታ ሳ የአንኩ ሽንፈቱን ስለከበደ ነው እንደዚህ የተሳሳተ የሆነ ፕሮፓጋንዳ በህዝብ ዘንድ እያሰራጨ የሚገኘው ሽንፈቱን አምኖ መቀበል ስላልቻለ ነው። እስኪ መጀመሪያ የቲዲኤፍ ኃይሎች የኤርትራ ኃይሎች ከፋኖ ጋር በመሆን ፋኖዎች እየመሯቸው የመንግስትን ጦር አጠቁ። ስለዚህ የአማራ ህዝብ ጠላት መጡብሃልና ሀገር የሚከዳ ኃይል መጡብሃልና ታጠቅ ስነት ና አብረህን ተዋጋና አካባቢ ነጻው መጀመሪያ ፕሮፓጋንዳ ሰሩ። እሱ አልሰራላቸው። አሁን ደግሞ ሀምሳ አምስት የህወሓት ታጣቂዎች ከድተው ከህወሓት ከቲዲኤፍ ከድተው የጠራ መሬት የሚባለውን የተቀላቀሉ ወይም የትግራይ የሰላም ሰራዊት የሚባለውን በመንግስት የሚደገፈው ሰራዊት የተቀላቀሉ ሀይሎችን ሀራ ወታደራዊ ካምፕ ላይ አስቀምጦ የዶክመንተሪ ስራ ለመስራት እና እኛ ስንዋጋ ነው ከህወሓት ሀይሎች ጋር ወይም ከፋኖ ሀይሎች ጋር ስንዋጋ ነው የተማረክ ነው በማለት እንደሚገኝ ነው መረጃዎች የሚያመላክቱት። ህወሓት እንግዲህ ተቃውሞ ወደ ትግራይ ሰላም ሰራዊት የገቡ ሀይሎችን ከአዲስ አበባ ወይም ከመሀከል የሚዲያ ተቋማት ወደ ሀራ ወታደራዊ ማሰልጠኛ ሂደው የዶክመንተሪ ት ዝግጅት እያደረጉ እንደሆንና አሁን ማምሻውን የደረሰን መረጃ የሚያመላክተው በዛሬው ዕለት ቀረጻው እየተጀመረ መሆኑንና በኋላም ምናልባት ነገ ከነገ ወዲያ መረጃው በመንግስት ሚዲያዎች አየርና ምድሩን ለመሙላት ከፍተኛ ዝግጅት እዎች የሚያመላክቱት እንግዲህ ሽንፈቱን በትብብር ሽንፈቱን ማመን ያቃተው አገዛዙ አሁን በዋናነት በዋናነት በመንግስት ጦር ላይ ያረፈው ክንዱ ክንደብርቱ ብርቱ መሆኑንና አምኖ መቀበሉን ማለመቻሉና ይህ እንኳን ቢሆን መሳይ እነዚህ የቲዲፍ ኃይሎች ኃይሎች ጋር አንድ ላይ ሁነው የህን ስርዓት እንኳን ያልመጡትን አይደለም ተቀላቅለው እንኳን ቢመጡት ነውር አይደለም፣ እውነት ለመናገር ምክንያቱም ከዚህ በፊት የኤርትራ ሰራዊትን እኮ ሀገር ቤት አስገብቶ የትግራይ ኃይሎችን ለመምጣት ያላፈረ ስርዓት ራሱ ሁኖ እያለ ነገር ግን አሁን እሱ ጋር ሲዋጉ ጽድቅ ከፋኖ ኃይሎች ጋር ሁነው ሲዋጉ ደግሞ ኃጢአት የሚሆንበት ምንም አይነት ምክንያት ሊኖራቸው አይችልም። በአጠቃላይ ይሄ ነገር እውነት መሆኑን እና በተለይ የስምረት ፓርቲ አመራሮች የህወሓት ኃይሎች ከፋኖ ኃይሎች ጋር የዲቤ ፋይሎች ከፋኖ ኃይሎች ጋር በመሆን የፌዴራል መንግስቱን መተውታል በማለት አሁን መግለጫ እየሰጡ እንደሚገኙና ስምረት ፓርቲ ከመንግስት ጋር አብሮ እየሰራ እንደሆነ ለአማራ ህዝብም ምናልባትም ስምረት የሚባለው ፓርቲ ለአማራ ህዝብ አሁንም ሽንፈትና፣ መንገላታት፣ መደብደብ፣ መገደል አስተዋጽኦ እያደረገ እንደሆነ ነው መረዳት የሚቻለው። በተለያዩ የሚዲያ ዘገባዎቻቸው ላይ የፋኖ ኃይሎች እነሱ አይደሉም፣ አጠቃላይ የመከላከያ ሰራዊቱን የመጡት የኤርትራ ኃይሎችና የቲዲፍ ኃይሎች ናቸው የሚለውን ፕሮፓጋንዳ መንግስት ብቻ ሳይሆን የተለያዩ የትግራይ ፓርቲዎችን ደግፈው መግለጫ እያወጡበት ይገኛሉ። እንግዲህ እድሜን ለማሳጠር ይህን ስርዓት ሁለቱ ተባብሮ ቢመጡት፣ እኔ ነውሩ ከምን ላይ እንደሆነ ሊገባኝ አልቻለም። ለአማራ ህዝብ አሁን ላለበት መከራ ህወሓት ዋነኛ ተጠያቂ ቢሆንም አማራ ህዝብ በዋነኝነት ብላቴ ብሎ ያሰበው የፌዴራል መንግስቱ ነው። በፌዴራል መንግስቱ ላይ አይኑንም ልቡንም ምላጩንም ለላፍታም ቢሆን ወደ ሌላ አጀንዳ የማይቀየር መሆኑን አውቆ የአማራ ህዝብ ተሳሳተ ፕሮፓጋንዳ የማይቀየር መሆኑን ነው መረጃዎች የሚያመላክቱት። ነገር ግን ስርአቱ አሁንም ሽንፈቱን በአማራ ህዝብና በፋኑ ኃይሎች ትግላቸውን አስፋፍተው ሊቀጥሉ እንደሚችሉና አሁንም እሱን እያደረጉ እንደሆነ ነው መረጃዎች የሚያመላክቱት። መሳይ እንግዲህ ከዚህ ዶክመንተሪ ፊልም ባሻገርም ቀናት በዝምታ ውስጥ የቆየው የብልጽግናው መንደር አሁን ሐሰተኛ መረጃዎችን በስፋት እያሰራጨ ነው። የሻቢያና የወያኔ ወታደሮች ወሎ ላይ እያለቁ ነው የሚል አሳሳች የሆነ ፍጹም ልቦለድ የሆነ መረጃ እያሰራጩ ይገኛሉ። በነገራችን ላይ ሰሞኑን እንደዚሁ የአማራ ፋኖ ህዝባዊ ድርጅት አፋድ አንድ አመራር አባል ካፒቴን ማስረሻ ሰተይም የወሎ እንድል አስመልክቶ የሰጠው አስተያየት ወይም ቃለ መጠይቅ እንደዚሁ መነጋገሪያ ሆኖ ነበረ። በኋላ ላይ አፋድ በይፋ ወጥቶ ይሄ አስተያየት ድርጅታችንን አይወክልም፣ የግለሰቡ የራሱ አስተያየት ነው ብሎ መግለጫ መስጠቱ ነገሮች ጥርት ብለው እንዲሄዱ ያደረገ መሆኑ ነው። በዚህ አጋጣሚ መግለጽ የሚያስፈልገው በዚህም በዛም እየተረባረቡ ነው። ሽንፈቱ በጣም አሟቸዋል። ቀና ብለው ማየት የቻሉበት ሁኔታ የለም። በተለይም ይሄ በቪዲዮና በፎቶግራፎች ተደግፎ የወጣ በመሆኑ ለማስተባበል እጅግ እንደከበዳቸው ነው ያየነው። እዚህም እዛም መንደፋደፎቹ የበለጠ ነጥብ እንዲጥሉ ያድርጓቸዋል እንጂ የመጣባቸውን ኪሳራ ሊሸፍኑበት አልቻሉም። ለማንኛውም ይሄ ድልን ሌሎች ኃይሎችም ከፋኖ ጋር በሌላ አቅጣጫ ያሉ የፋኖ አደረጃጀቶችም እንደዚሁ ደስታቸውን እየገለጹ ተጽዕኖ ትናንት ያነጋገርኳቸው የአፋድ አመራሮችም እንደዚሁ በተመሳሳይ የትኛውም ቦታ የሚደረግ የፋኖ ድል የሁላችንም ድል ነው ብለዋል። ዛሬም የወሎ ጠቅላይ ግዛት እዝም ባወጣው መግለጫ ይሄ የራሳችን ድል ነው፣ ኮራበታለን ሲሉን የገለጹት። ለማንኛውም በግራም በቀኝም ያለው ሁኔታ ጥርት ብሎ እየሄደ ነው። የአገዛዙ የዲጂታል ሰራዊት ከፍተኛ የሆነ ርብርብ እያደረገ ነው። ዶክመንተሪ ፊልም እያዘጋጀ ነው። ሀሰተኛ መረጃም እያሰራጨ ነው። በሁለቱም ሆኖ እውነታውን ለመደበቅ የሚሄድበት ርቀት ግን ከኪሳራ በቀር ያገኘው አንዳችም ትርፍ የለውም። እዚህ ላይ ምን ማለት ነው? መሳይ፣ እስኪ ጀግና ከሆነ መንግስት የፋኖ ኃይሎችን ማርክ ያለው የማረቋቸው ቁጥራቸው ይሄን ያክል ነው ብሎ ልክ እንደ ፋኖ በሺዎች የሚቆጠሩ የመከላከያ ሰራዊት አባላት፣ የሚኒሻ አባላት፣ የአድማ ብተና ኃይሎች፣ ደህንነቶች፣ የወረዳ አመራሮችን ማርከው በቪዲዮ ቀርጸው አሳይተዋል። የማረኩትን ወታደራዊ ቁሳቁስ፣ የማረኩትን የወታደራዊ መኪና፣ አጠቃላይ የመከላከያን ሽንፈት እንዳያስተባብል አድርገው በሚዲያ ሽፋን ሰጠው ትልቅ ትልቅ ስራ ሰርተዋል። እስኪ መንግስት ነኝ በዛ አካባቢ ያለው እንግዲህ በላይ መሻ መዴ ስትመታቸው ሲቪል ተመታ እያሉ ባሉበት ሰዓት የፋኖ ኃይሎች ግበሰው በቦታው ተገኝተው ጤና ጣቢያ ተገንጠው የሳንቃ ጤና ጣቢያ ላይ የተመቱትን ሰዎች በፊት ይዘው ነው መረጃው የወጣው እስኪ ጀግና ከሆኑ የማረኩትን ያውጡ ያውጡ እነሱ አሁን እያደረጉ ያሉት ቢችሉ በፋኖ መካከል ክፍፍል በመፍጠር አቅማቸው እንዲዳከም ለማድረግ ነው ከፍተኛ ጥረት እያደረጉ ያሉት ነገር ግን የፋኖ ኃይሎች ሁለት አደረጃጀት ያላቸው ቢሆኑ ነገር ግን የአፋት የአማራ ፋኖ ህዝባዊ ድርጅት የዋና ወታደራዊ አዛዡ በአንተ ሚዲያ ላይ ኢንተርቪው አድርጎ ድሉን እኛም እንደምንጋራው ደስተኞች እንደሆን ነገር ግን የሚቀሩ ስራዎች እንዳሉና አንድ መሆን ከቻለ ደግሞ ከዚህ የበለጠ ድል እንደምናገኝ ብሎ መግለጫ በሰጠ ማግስት ዛሬ ደግሞ የወሎ ጠቅላይ ግዛት እዝ አዛዥ የሆነው ኮረኔል ፋንታው ማባውን የሚመራው ኃይል ዛሬ መግለጫ ሰጥቷል። ለአማራ ፋኖ ብሔራዊ ኃይል አመራርና አባላት በሙሉ በማለት በመጀመሪያ ከሰሞኑ በወሎ ቀጠም የሚንቀሳቀሰው አማራ ፋኖ ብሔራዊ ኃይል ምንሊክስ ለፈጸማቸው አኩሪ ድሎች ትልቅ ክብር የምንሰጠውና የታሪኩም አካል በመሆናችን በእጅጉ እንኮራለን። በመሆኑም እንደ አማራ በአማራ ብሔርተኝነት ላይ የተመሰረተ አንድ ወጥና አታጋይ ድርጅት ስለሚያስፈልገን ለአንድነት ካለ ምንም ቅድመ ሁኔታ ትኩረት እንድትሰጡ በቆሰሉትና በተሰዉት የትግል ሰማዕታት ንስታቸውን ተጋርተዋል፣ ደስታቸውን ተጋርተዋል። ስለዚህ መንግስት በመካከላቸው ያሉ በጣም በጣም ጥቂት ሰዎች እና አስርጎ ያስገባና በእነሱ አማካኝነት ትግሉን ለማንኳሰሱ ከፍተኛ ጥረት ቢያደርግም አብዛኛው ምናልባትም ዘጠና ዘጠኝ ቁጥር ዘጠኝ ዘጠኝ በመቶ የሚሆነው የአማራ ፋኖ ህዝባዊ ድርጅት ስጠት የትግሩ ውጤት የእኛም ውጤት ነው። ደስታችንን እንገልጻለን። ከእንግዲህ በኋላ የሚቀረን የአንድነት ስራው ነው እና በአንድነት ስራው ላይ ተጠናክረን እንቀጥላለን በማለት የመንግስትን ፕሮፓጋንዳ ውሃ ቸልሰውበታል። በአጠቃላይ ግን በዛ አካባቢ እየተደረገ ያለው ጦርነት እና አጠቃላይ ውጊያ በመከላከያ ሽንፈት በፋኖ ኃይሎች የበላይነት እየቀጠለ እንደሚገኝና ይህን ተጠናክሮ እንደሚቀጥል ምናልባትም በተለያዩ የአማራ ክልል አካባቢዎች በጎጃምም በሸዋም በጎንደርም ከፍተኛ የሆነ እንቅስቃሴ እየተደረገ እንደሆነ እና ምናልባትም በነገ ዕለት በጎጃም የተደረጉ ድሎችን፣ በሰሜን ሸዋ የተደረጉ ከፍተኛ ውጤቶችን አብረን የምንዘግብ መሆኑን ነው መግለጽ የምፈልገው። በአጠቃላይ ግን በወሎ አካባቢ በቶን እያጠቃ የሚገኘው የአገዛዙ ጦር እየተጠቃ የሚገኘው የአገዛዙ ጦር አጠቃላይ ህዝባዊ በቀል እየፈጸመ እንደሆነ የዓለም አቀፍ ሚዲያዎች እየዘገቡት ነው። እንግዲህ በአማራ ክልል ሰሜን ወሎ ዞን ጉባላፍቶ ወረዳ ቅዳሜ መስከረም 17 2018 ዓ ም በዚህ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 ከፍተኛ ባይሆን በስፍራው የነበሩ የጤና ጣቢያው አንድ ባለሙያ መሳሪያውን በዋናነት ፊት ለፊት በሆነው እና ታካሚዎች ተኝተው በሚታከሙበት አምስት ቁጥር ተብሎ በሚጠቀሰው ቦታ ላይ ክፍል ላይ እንደወደቀና ከጥቃቱ እንደተረፈ የተናገረ የጤና ጣቢያው ባልደረባ ጥቃቱ የደረሰበትን ቅጽበት ሲገልጽ፣ ምንም ራሴን ለማወቅ መሬት ተሰንጥቆ የዋጠኝ ነው የመሰለኝ ከጎኔ የነበረው ሲወድቅ፣ እኔን እግዚአብሔር አተረፈኝ በማለት ለቢቢሲ መግለጫ ሰጥቷል። ይህን በወሎ በሰሜን ወሎ በዋና እየተደረገ ያለው የድሮን ጥቃት በእንዝላልነት ብቻ ሳይሆን በበቀል ስሜት መንግስት በጤና ጣቢያዎች በመንግስታዊ ተቋማት ላይ በቤተ ክርስቲያን ገዳማት፣ እና ታሪካዊ እና የቅርስ ቦታዎች ላይ የድሮን ጥቃት እየፈጸመ እንደሚገኝ በርካታ የዓለም አቀፍ ሚዲያዎችን እየዘገቡት ይገኛሉ። በአጠቃላይ የወሎውን አጠቃላይ የመከላከያ እና የአገዛዙን ጦር ሽንፈት ሚዲያዎች እየዘገቡት ሊቀጥል እንደሚችል ነው መረጃዎችን የሚያመላክቱት። መሳይ እንግዲህ ከዚህ በፊት መሳይ ከዚህ በፊት ህወሀት መራሹ የኢህአዴግ ስርዓት በኢትዮጵያ ስርዓቱን ካነበረ በኋላ በስሩ የሚገኙ የብአዴን የደኢህዴን እና የኦህዴድ ኃይሎች የህወሀትን ጉዳይ አስፈጻሚ ነበሩ ማለት ይቻላል አሁን ደግሞ ተገለበጠና ኦህዴድ አገሪቱን ሲገዛ ያው እንደተለመደው የብአዴን አመራሮች የራሳቸውን ሰው እንኳን በጤና ጣቢያ ላይ በድሮ ሲመጣ የወረዳ የክፍለ ከተማ እና የከተማ አስተዳደር አመራሮች የፖለቲካ ካድሬዎች በቢቢሲ ሲጠየቁ እንኳን በነፃነት ህዝባችን ወይንም ፋኖ ህዝባችንም ተመታ ማለት ነው። እኔ መረጃ ላይ ወጥቼ መግለጫ ብሰጥ ነገር ይደርስብኝ መከራ ስላለ ብለው አሁንም የአገልጋይነት ስሜታቸው እንደቀጠለ እንደሆነና ነፃነት እንደማይሰማቸው በዚህ መረጋገጥ ይቻላል። እንግዲህ የከተማዋ ዋና ስራ ፈጻሚ ተጠይቆ መግለጫ ለመስጠት ፈቃደኛ አለመሆኑ ፍርሃቱን ነው ያሳየው፣ ፍርሃቱን ነው ያሳየው። ስለዚህ ኦህዴድ በአማራ ክልል እየፈጸመ ያለው በጋሻ ጃግሬዎቹ በብአዴኖች እና በሌሎችም በስሩ የሚገኙ ድርጅቶች አስፈጻሚ ሆነው እየሰሩ ነገር ግን ዋናው ዋናው በቀን ፈጻሚ ግን የኦህዴድ ኃይል እንደሆነ ወይንም የኦሮሚያ ብልጽግና ኃይል እንደሆነ እና በዛ አካባቢ ከፍተኛ የሆነ ስቃይና መከራ በሲቪሎች ላይ እየደረሰ እንደሆነ ነው መረጃዎች፣ የዓለም አቀፍ መረጃዎች እየጠቆሙ የሚገኙት። መሳይ፣ በጣም ነው ማመሰግነው። እንግዲህ በአማራ ክልል በዋናነት በሰሜን ወሎ ያለውን ወቅታዊ ሁኔታ በተመለከተ ዝርዝር ያሉ መረጃዎችን ያደረስከን። እንግዲህ ወቅታዊ ሁኔታው በተለይም ወልድያ ያለው እና በዙሪያው የሚታየው የአገዛዙ ኃይልና የፋኖዎች ፍጥጫ እንደቀጠለን ያለው በርካታ ሰራዊት ማስገባቱን ነው አሁን እየደረሱ ያሉ መረጃዎች የሚያመለክቱት። ሂደቱን አሁንም እንከታተላለን። ለነበረን ቆይታ ከልብ አመሰግናለሁ። እኔም አመሰግናለሁ ሙሴ።